ሰላም፣ ሰላም። ይህ አካባቢ ፒካዴሊ ሰርከስ ይባላል። ፒካዴሊ ሰርከስ ብዙ የሚያማምሩ በጣም በልዩ ሁኔታ የተሰሩ ህንጻዎች ናቸው የሚታዩት። እደ ጥበብ ባለሙያዎች የተጠበቡበት የጥንት ህንጻዎች ቀለማቸውን ሁል ጊዜ የማይቀየር አንድ አይነት ይመስሉ ከላይ እስከ አንድ የሚመስሉ ህንፃዎች እናም እኛም እንዳቅሚቴ እንትን እያደረግን ነው የድሮ አገሬ ቢያንስ በተቻለ በሁለት ዓመት በአንድ ዓመት አንዳንዴ በሶስት ዓመት ይሄድ ነበረ ስለዚህ አገሬ አልሄድኩም አሁን አገራችሁ ካልሄዳችሁ የሆነ ቦታ መሄድ አለባችሁ ምክንያቱም ጫና አይምሮ ላይ ያለውን ጫና ለመቀነስ ምክንያቱም ጫና ከስራ ይመጣል ከኑሮ ይመጣል ያው አይሞላም አይደል የጎደለውን እያለፍነው አይደል ባላየ የምንኖረው ሰው አንዳንዴ የሆነ ቦታ ሄደን ራሳችን ሪላክስ ማድረግ አለብን። ሪላክስ ለማድረግ የግድ መብላት መጠጣት መጨፈር አይደለም። ተፈጥሮን ማድነቅ ተፈጥሮን፣ ከተሞችን ማየት ማድነቅ፣ የሰው ልጅ ስልጣኔን ማየት፣ የሌላውን ኑሮ ማየት፣ የሌላውን መረጋጋት ማየት፣ ያን አይቶ መረጋጋት፣ እንደገና ህይወትን ማዳመጥ፣ ውስጥን ማዳመጥ እና የሰው ልጅ ሁሉ አንድ አይነት ነው። የሞላለት በአለም ላይ የለም፣ ግን የጎደለውን እያቻቻለ ነው የሚኖረው። እንግዲህ እዛ የምታዩት የቱሪስት ጠቅላላ የምታዩት ባለው ላይ ቀንሶ ኑሮን እንቶ ችላ ብሎ ለጊዜውም ቢሆን ራሱን ለማዝናናት የሚሞክር ህዝብ ነው። ከተለያየ ዓለም የሚመጣ ህዝብ ነው እዚህ እንጆይ የሚያደርገው። እናም ከሀገሪቱም ከጫፍ እስከ ጫፍ ለንደን መምጣት የማይፈልግ ሰው የለም፣ እንደኔ ማለት ነው። እና ይህን አካባቢ እንደነገርኳችሁ የብዙ ሰዎች የቱሪስቶች መናኸሪያ የሆነ ቦታ ነው። ያው እንደምታዩት የእንግሊዝ ባንዲራ የትም ሁሉ ቦታ ይሰቀላል። ሀገራችሁ አንድ ሀገር ትልቅ ነች የምትባለው እንግሊዝ በስሞ ብቻ አይደለም፣ በእርግጥም ትልቅ ሀገር ነች። ብዙ የአውሮፓ ሀገር ተዛዙሪያ ይቻሉ። እዚህ ያለው ፊሊንግ፣ እዚህ የሚሰማኝ ስሜት የትም ቦታ ተሰምቶኛል አያውቅም። ማንም ነው ቀና ብሎ ማያያችሁ፣ ማንም እናንተን የመናገር መብት የለም። ህግ እስካልጣሳችሁ ድረስ የሚገላምጣችሁ ሰው የለም። ፖሊስ አያስቆማችሁ። ጥቁር ነህ ነጭ ነህ ብሎ የሚፈጥርብህ ችግር የሚፈጥርብህ የለም። ይህ ማለት ገነት ነው ማለት አይደለም ከሌላ ቦታ አንፃር ግን በጣም የተሻለ ቦታ ነው። እና እኔ እዚህ ስኖር ልክ ሀገሬ እንደምኖር አህል ስሜቴ ሙሉ ነው። ህግ ማክበር እንዳለብኝ አውቃለሁ። ስርዓቶችን ማክበር እንዳለብኝ የሀገሩንም ህዝብ መጤውንም ህዝብ ማክበር እንዳለብኝ አውቃለሁ። እኔም ተከብሬ እንደምኖር እርግጠኛ ሆኜ ነው የምኖረው። እና እንደዚህ አይነት ቦታ መኖር መታደል ነው የምለው። አዎ የትምህርት ቤት ሰርተህ በላብህ ነው የምትኖረው። ግን እንደዚህ መብት የማይነካበት ቦታ የማትደፈርበት ቦታ ማንም አሰርቶ ገንዘብ የማይከለክል ቦታ፣ በስራ ቦታ በአግባቡ የሚያናግር በስርዓት የሚያናግር አለቃ ያለበት ምንም ብታጠፋ የማያንጓጥቅ የማይጮህብህ በሀይለ ቃል የማይናገር ሰው ያለበት ሀገር የስልጣኔ ልክ ነው ነው ሰው እንኳን ከየት ሀገር መጣህ ብሎ የማይጠይቅበት ሀገር፣ አንተ ራስህ ካልተናገርክ በስተቀር ከየት ሀገር እንደመጣ ማን አይጠይቁም። እንግሊዛውያን ለምንድ አይጠይቁም? በቃ ሪስፔክት ነው። ሰው ከየት የሚምጣ መኖር ይችላል ብለው ያምናሉ። ስለዚህ አንተ ህግ አትተላለፍ፣ አትባልግ፣ ስርዓት አትጣስ እንጂ እነሱ አንተን አይነኩ። እነሱ አንተን አይነኩ። ከየት መጣ፣ ምንድን ነው አይሉም። ለምን ለበስክ፣ ለምን ጥሩ መኪና ነዳ የሚል ሰው የለም። ለምን ኪስ ገንዘብ አፈራ የሚል ሰው የለም። ስለዚህ የሰው ልጅ ስልጣን የሚባለው ይሄ ነው። ሁሉም ሰው በአንተ ሀገር መጥቶ የመኖር መብት ስትሰጠው የአንተ ልክ ትልቅነት ነው የሚያሳየው። እኛ ሀገር እንኳን አለ አይደል፣ የራሳችንን ሰው ብሔር አይደለህም እዚህ ብትወለድም የኔ አይደለህም እንለው። ከዚህ በሽታ መውጣት አለብን። ከዚህ አረንቋ መውጣት አለብን። የሚገርመው ደግሞ ውጭ ሀገር የሚኖሩ በእንግሊዝ ሀገር በአሜሪካን ሀገር የሚኖሩ እዛ ያሉ ሰዎች ከእኛ ክልል አስወጧቸው የሚሉ አሉ። እነሱ ስታዩ ምን ይሰማቸዋል? አሁን እዚህ እያያችሁ ነው። እነዚህ የኔም ቪዲዮ እያዩ ነው። እና እንደዚህ ነው የሚኖረው። እንደዚህ ነው ደስ የሚለው። እና ሰላም ይዛላችሁ።